ወደ ፌስቡክ ተመልሰን መተላለፍ እንግዲህ ዛሬ የተሰራ ፕራንክ እንዲታያችሁት ጽጌና ሩታ የሰሩት ማለት ነው። እውነት ለመናገር እኔ ሁሉም ባርት ሳይሆን ትንሽ ያሳቀኝ ባርት ምን እንደሆነ ታውቃላችሁ? ጽጌ ማለት ነው እና ፖሊስ መጣሪ ከሆነ እኔ ራሴ ደግሜ እሱ ጋር ከተለዋለው ስትል ሜሪ ማለት ነው በሩ ዘግተው ከዛ ማለት ነው ምን እንዳላችሁ አታውቃላችሁ እንዴ? ተባብራችሁ ነው ወይ የወረወራችሁ ስትል በጣም ነው የሳቁት ማለት ነው። እና ሜሪ በነገራችን ላይ በጣም ኃይለኛ ናት። እውነት እኔ እንጃ በጣም ቦግ ትላለች እናንተ። እኔ ራሱ ሜሪ ስታወራ በጣም ነው ሙሰራት ማለት ነው። እርጋታ የላትም እና ሰብር የሚባል ነገር የላትም ማለት ነው። ግን እውነት ለመናገር በጣም እኔ ዛሬ ማንነት ሆና አውቄበታለሁ ማለት ነው ተከራከረች። ምክንያቱም ይሳቅ ወጥቆኛ ቁጭ እንላለን ወይ በሰው ሀገር ነው ወይ እያለች ስለ ሳቅ ስትከራከር ደስ ብላለኝ ያለች፣ እንግዲህ ያላትን ፍቅር እንግዲህ ገልጻለች ማለት ነው፣ ለይሳቅ ማለት ነው። ምክንያቱም ይሳቅም እንደዛው የሚወደ ልጅ ነው። ሰላም አለይኩም ወራመቱላ ባበረካቱ። ወደ ቤተሰቦች ሰላም ሰላም ብያለሁ። እያላችሁበት ሰላማችሁ በደስታ ሲተረፍርፍ ይበለልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ቤተሰብ ሰብስክራይብ እያደረጋችሁ ዩቱብ ሞታለች እና አበረታቱኝ ማለት ነው እና የዛሬ ቪዲዮ በጣም ያዝናና ነበረም። መጨረሻ ላይ ደግሞ እኔ በጣም ነው የከፋኝ። እውነት የምናገር የሩታን እጅ አይታችሁታል፣ እንዴት እንደ ቧጫራቻት ማለት ነው አቀላቻት እኮ እና ሜሪ ለማንኛውም ተረጋጊ ረጋ ያለ ወተት ቅቤ ይወጣዋል አሉ። እና ተረጋግተሽ ተውኝ ማለት ነው፣ ስትተውኚ ማለት ነው። እና ትወና አንደኛ ነሽ፣ ማንም አይችልሽም። ቢሆንም ግን ይሄ ነገር ብራን ከይምሰላችሁ። እውነት ለመናገር ሁሉም ነገር ተመካክረው እንደሆነ ያስታውቃል። ምክንያቱም የቪዲዮ ያው እንዴት እንደሆነ እኔ እንዴት ብዬ ላስረዳችሁ? ምክንያቱም ወደ መሬት ሲወርዱ ካሜራ እያየች ነበረ። ካሜራ አለ። ሊፍት ውስጥ ስትገባ ካሜራ አለች። ሲወጡም ደግሞ መቼ በመቼ እንደወጡ አላቀኛ፣ ግን በዛ መሀል ባርት ባርት ያለው ተቆርጦ ወጥቶ ነው ማለት ነው። ይሁንላችሁ፣ ብቻ ለእናንተ ይመቻችሁ። ከሁሉም በላይ ደግሞ ሩታ ስትስቅና ሩታ ዘናፈት አሰትን ነው ደስ የሚለኝ ማለት ነው። የፈለጋችሁ ነገር ስሩ ብቻ ሩታና አብርሽ እንዳይከፉ ማለት ነው። በተለይ ሩታ ትሳቅ እንጂ ችግር የለውም እና ለእናንተ የሚመቻችሁ ወልደኛም ይመቸናል ማለት ነው። እና በዚህ አጋጣሚ ማለት ነው ብዙዋችሁ ዛሬ ብዙ ልጆችም የተረዱ ልጆች አሉ በዛ መሀል የሩታ ቻና የሆነ ችግር ቢኖርበት ነው። በሩታ ቻና አትምጡ እያላችሁ አትኮመንቱ ያሉ ልጆችም አሉ። እነሱ ትክክል ናቸው። በሩታን ቤት ደግሞ ለምን አልመጡም ብዬ እኔ ራሴ ኮመንቻለው ማለት ነው። እና በሩታ ቤት ያልመጡበት ምክንያት ያው፣ ባለፈ እንደምታውቁ ኮፒራይት ይዞናል ብለው ነበራ። ለዛ ነገር ቀጠሮ ሰጥቷት ነው ይመስለኛል። ያ ቀጠሯቸው ካለቀቀላቸው መልቀቅ ስለማይችሉ ነው። ብዙዎቹ ለምን እያላችሁ ነበር። ሲቀጥል ደግሞ ትላንትና በአብርሽ ቤት ተለቁ ነበረ። ድጋሚ ዛሬ የተለቀቀው እንግዲህ የዛሬው ቪዲዮ የሩታ ነበረ ማለት ነው። እንግዲህ ሩታና አብርሽ አንድ ናቸው ማለት ነው። በዚሁ አጋጣሚ ትልቅ ትምህርት ነው። እውነት ነው የምላችሁ፣ ትምህርት ውሰዱበት። በባልና ሚስት መሀል መግባት በጣም መዋረድ ማለት ነው። ምክንያቱም እኛ የሩታም ጋር ተለቀቀ አብርሽም ጋር ተለቀቀ። ሁለታቸው አንድ ናቸው። የሩታ ማለት የአብርሽ ነው፣ የአብርሽ ማለት የሩታ ነው። ምንም ልዩነት የለውም። ግን በዚሁ አጋጣሚ ለምን ብትሉ ሩታ ጋር ለምን አይለቀቅም ብለን የምንከራከረው አንደኛ ነገር ዩቱብ፣ በጣም ከመጥፎ ነገሩ የዩቱብ ስራ የሚያስጠላ ነገር ቢኖር በቃ አንድ ቀን ቪዲዮ ካልተለቀቀበት ወይም ደግሞ አንድ ቪዲዮ ተደልቶበት ከሆነ በቃ ቻ ነው የመጨረሻ ነው። የሚሞተው ተንቀሳቀስ እንኳን ብትሉት አይንቀሳቀስም። ሰው እንኳን ሞር ሰብስክራይብ እያደረገው ሰብስክራይቡ ማይጨምር ዩቱብ አለው ማለት ነው። እና ይሄ ነው ችግሩ። እና ብዙዋቸውም የሚታገሉት ለዚህ ነው ማለት ነው እንጂ ሌላን ችግር ኑሮ አይደለም። ዛሬም ትላንትና በአብርሽ ዛሬም በአብርሽ ያላችሁ ልጆችም አላችሁ። እና የሩታ ቪዲዮ ወደ አብርሽ ጋር ተሸጋግሮ ነው የተጫነው ማለት ነው። ተራቸውን አያሳልፉም በነገራችን ላይ ማለት ነው። ብቻ እኛ ታውቃላችሁ፣ ምን ብዬ ልንገራችሁ፣ ማንኛውም ነገር ለምትወዱትና ለምታደንቁት ሰው ወደኋላ እንዲቀርባቸው አትፈልጉም። እኔም ከእናንተው ነኝ ማለት ነው። ሩታዬ ወደኋላ ኋላ እንድትሆን አልፈልግም ወደፊት እንጂ እና ሁሉም ነገር ይስተካከላል ብዬ ተስፋ አርጋለሁ። በቅርቡ ደግሞ ሁሉም ነገር ተስተካክሎ፣ የእሷም ኮፒራይት ምናምን የያዛት ነገር ተስተካክሎ ይለቃሉ ብዬ ተስፋ አርጋለሁ ማለት ነው። ያው ቀጠሮ ስላላት ይመስለኛል ማለት ነው እንጂ አብርሽ ራሱ ራስ ወዳጅ አይደለም። ብዙችሁ ራስ ወዳጅ ነው። ለራሱ ሁለት ጊዜ ይጭናል፣ ሶስት ጊዜ ይጭናል። ለምንስ እያላችሁ ነበር። እና የእሷ ተራ ስለሆነ ነው ዛሬ ማብረሽ ገጫነችው ማለት ነው እና ምንም ማድረግ አይቻልም ማለት ነው። እኔም ከእናንተ ነኝ፣ ግን በሩታ ቻና ቢለቀቅበት ቢሰሩበት ሞር እንኳን አሁን ብዛት ናቸዋ። ጀማው ነዋል። አሁን በጣም እኔ እንጃ፣ በጣም ለሌሎችም ራሱ ዩቱባቸው በጣም እየቀዘቀዘ ነው። ምክንያቱም በሶስት ቀን በአራት ቀን ራሱ አይደርሳቸውም። እሱንም ገና ዳኒ ተቀንሶ ማለት ነው። ዳኒ ቢኖር ሞር እንኳን አይደርሳቸውም ተራ በተራ ማለት ነው። እና ጀማው ብዙ ስለሆነ የእነሱ ራሱ ብቻ የሩታም ሳይሆን የነ ይሳቅም የነ ዳኒም የሜሪም ሁላቸውም ወደኋላ እየሄዱ ነው ማለት ነው። ግን እንደዚህ ነገር እኔ ቢቀር በጣም ደስ ይለኛል። ለምን እውነት ለመናገር ማለት ነው። በቃ አብረሽና ሩታ ለብቻቸው ጸዳ ብለው ቢመጡ ሞር እንኳን እኛ የምንወዳቸው ሁሉም የሚከታተላቸው አብረሽና ሩታ ብቻቸው ሲመጡ ቪዩም እንደዛው ይሄዳል፣ ሰብስክራይብም እንደዛው ይሄዳል። እና ለራሳቸው እራሱ በግላቸው ቢሰሩ እኔ በጣም ነው ደስ የሚለኝ። ሜሪን ባገኘችው አጋጣሚ፣ ይሳቅን ባገኘው አጋጣሚ፣ ሩታማ እና አብረሽን ባገኙት አጋጣሚ ቢጠቃቀሙ በጣም ደስ ይላል። ለምን ብትሎ ሞር ሁላቸውም ያድጋሉ። ሁላቸውም ደግሞ ቶሎ ቶሎ በቤታቸው ይለቃሉ። አሁን በሳምንት ሁለት ቀን እንኳን አይደርሳቸውም። ለምን ስለበዙ ማለት ነው ያንን አክል ሲጓተቱ የሁላቸውም ዩቱብ ከሚጓተት በቃ ሁሉም በራሱ አይዲያ በትንንሽ ነገር ቢያንስ እንኳን በሳምንት አንዴ በሳምንት ሁለት እንደዚህ ጀማ ሆነው ቢሰሩ በጣም ደስ ይለኛል። እንግዲህ ለራሴ አይደለም፣ አንዳንዴ ስትከራከሩ እነሱ እንዲጠቀሙ ነው እንጂ እኔ ምንም የሚጠቅመኝም ነገር የለም። ያው ልጆቼ ሲያድጉልኝ ደስ ይለኛል። በተለይ ሩታና አብርሽ ሲያድጉ በጣም ደስ ይለኛል። ምክንያቱም የዋህ ናቸው። የዋህ ሰው ሁሌም ይቅናው ማለት ነው። ለሰው መልካም የሚያስብ ነገር ሁሌም ድዋ ማድረግለት ነገር ይቅና ነው። ብቻ ብዙዋቸው በቃ ከአሁን ወዲህ ለመልስ ይሰጣሉም አይሰጡም ለምንም ብላቸው አተከራከሩ በቃ ችግሩ ይሄ ነው። ይሄ ችግር እስካታወቀ ድረስ መጠበቅ ነው እንግዲህ ያለን አቅም ማለት ነው። እንግዲህ ቪዲዮ ሲለቀቁበት በሳቱ ሼር እናረጋለን በተቻለን አቅም እና እናሽከረክራለን ማለት ነው። ቲክቶክ ሰፈር እህቶቹ አሉ አይደለም? ደግሞ ምንም አይሆንም እና አላ ካለ ከፍ ይላል እንጂ ወደ ኋላ ይቀራል። ኋላ አለ ብያለ ለሚሩታይ ቻና ከሁሉም በላይ ያድጋል። የልፋችበት ነው፣ የደከመችበት ነው። የኛ ጠንበላል ከዚህ በላይ አልፋ እንድትገኝ ነው እኔ በበኩል የምመኝላት ማለት ነው። ብቻ አንዳንድ ነገሩ በጣም ያስጠላል ብዛት መሆኑ። በቃ ተራ በተራ የሚባል ነገር በጣም ነው የሚያስጠላው። እንኳን አብርሽና ሩታ በፊት በጉጉት ነበር የምንጠብቃቸው ነት በቃ እስከ አስራ ሁለት ሰዓት እስከሚሆን አብርሽና ሩታ መቼ ነው የሚመጡት እየተባለ ነበረ በአሁን ሰዓት እኔ እንጃ ምክንያቱም ስለሚዞሩ ቤከሌ ቤከሌ ቤት ስለሚዛዛሩ በማንም ቤት እንደሚለቀቅ ቪዲዮ አታቁም። በፊት ግን ሆነ ብሎ ወይ በአብርሽ ወይ በሩታ ነበረ። በሩታ ካልተለቀቀ ባብርሽ፣ በአብርሽ ካልተለቀቀ በሩታ ነበረ። ብቻ አንዳንዴ እኔ ኦዲንስ በጣም ነው የሚያሳዝኑኝ እውነት፣ ይሄንን አክል ሲከራከሩ ሲሟገቱ፣ በቃ የእነሱ ፍላጎታቸው አለመሟላት በጣም ያናዳል። ብቻ እንግዲህ ያለን ቆይታ ይሄንምስ ነበር። በቀጣይ እስከምንገናኝ ባይ ባይ።